ሰላም ሰላም። ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምታዩት የተለያዩ ጥራጥሬዎችን አትክልቶችንም ተጠቅመን ቁርስ፣ ምሳ፣ እራት የሚሆነን እንሰራለን። ጤናማ ቂጣ ለክብደታችን ለመቀነስ የሚረዳንንም ቂጣ እንሰራለን። በጣም ቆንጆ ነው። እንደምትወድ ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። አብራቸው ይቆዩ። እሺ፣ በመጀመሪያ እንደምታዩት እዚህ ጋር አደንጓሬ አለኝ። አደንጓሪ ነው። ያው ተዘፍዝፎ ነው ውሃ አለው። ያው ሲዘፈዘፍ ውሃው ትልልቅ ያደርገዋል አይደለ? ያው ሳይዘፈዘፍ ያው ይሄንን ይመስላል ማለት ነው፣ ለማያውቅ ሰው ነው። ከዛ ስንዘፈዝፎ በጣም ትልልቅ ይሆናል ያብጣል ማለት ነው። ውሃ አለው፣ ከስር ተዘፍዝፎበት ያደረው የተወሰነ ውሃ አለው። ከዛ ይሄን አጥቤ አሁን ቀይሬ አበስለዋለሁ ማለት ነው። አጥቤ ውሃ ጨምሬበታለሁ። ጨው ጨምራለሁ እሺ። አሁን ፈጥኖ እንዳይበስልልኝ ነው። በድስትም አድርገን ማሰል እንችላለን ማለት ነው። ከዛ ያው ሰዓት ተሰጠዋለሁ። ሁለት መካከለኛ ሽንኩርት፣ አንድ መካከለኛ ካሮት ስላይስ አርጌ ከትፋለሁ አንድ መካከለኛ ድንች ከዛ ሁለት መካከለኛ ቲማቲም። መጥበሻይ ላይ ዘይት ጨምር ያለው ዘይቱ ጋር ልሽልልኝ ድንች ድንቹ ከሽንኩርቱ ጋር የተወሰነ ተጠብሶልኛል

ሽንኩርት ነው እና ቲማቲሙ አሁን ጭርስ አድርጎልኛል። ወሰነው ነጭ ሽንኩርት እና ዝንጅብል አሁን በጣም ቆንጆ ሆኖ ነው የበሰለው። በጣም ምንኩክ ብሎ እንደምታዩት የተቀቀለ ምስር አለኝ፣ ድፍን ምስር። ያው አብረን መቀቀል እንችላለን፣ ግን በጣም ብስል ስለሚያደርገው እንደወጥ እንዳይሆንብን ነው የተወሰነ ካዋሃድ ነው በኋላ ውሃ እንጨምራለን። የቀቀልንበትን የአደንጓሬውን ውሃ ማለት ነው። በጣም የበሰለው አደንጓሬው ታዩት። ትንሽ ሰዓት መታ ካደረገው ራሱ ርስርስ ነው የሚለው። ለዚህ የተወሰነ ከሶሱ ጋር እንዲዋሃድ እናደርጋለን ማለት ነው። ከሦስቱ ጋር ከገባ አደለኝ፣ ውሃ ያው አደንጓሪውን የቀቀቁበትን ውሃ ነው ጨምራለሁ። ቅጠል ፓውደር ጨምራለሁ። ቁንዶ በርበሬ እና ጨው። ከፈለጋችሁ ዳጥ ዳጥ ማድረስ ማድረግ ትችላላችሁ። ግን በጣም ስለበሰለ ያው እንደወጥ እንዳይሆንብኝ ነው የምታዩት ሶስ ያለው ቆንጆ ነው። የሆነ ድርቅ ማለት የለበትም፣ ማለት ነው። በማንኛውም ነገር እንድንመገበው። ከዛ ጨዋችንን ቀምሰናል። ቃሪያ እጨምራለሁ። ከዛ ሎሚ ግማሽ ሎሚ ተወሰነ ጨምቂ እጨምርበታለሁ። ቆንጆ ቃና ይሰጠልናል። እዚህ ጋ ዱቄት አዘጋጀቻለሁ ከሽንብራ ከገብስ እና ከአጃ የተዘጋጀ ማለት ነው። ከዛ ጫው ትንሽ ጨምራለሁ፣ ዘይት ሽፍረቱን በዚህ መልኩ እንደዚህ በጣም ሳይወፈር በጣም ሳይላላ፣ ስመጣሬ እንደዚህ ትንሽ ዘይት አድርጌ እንደዚህ እያዛዛው ተስተካክሎ እንዲበስልልኝ አበስለዋለው ማለት ነው። እሺ ዳቦ ዘጋጅቻለሁ፣ ቆራርሰዋለሁ። እሺ ይሄው እንደምታዩት እንግዲህ ቂጣው በጣም በጣም ቆንጆ ጤናማ የሆነ ቂጣ ነው እንደነገርኳችሁ ከገብስ ከአጃ እና ከሽንብራ የተዘጋጀ ነው። በጣም ቆንጆ ነው። ክብደት ለመቀነስ በተለያየ ነገር በጣም ይጠቅማል። ያው እንደምታውቁት ማለት ነው። ከዛ ይሄው ቆንጆ ልድልድ ያለ ከአትክልት፣ ከአደንጓሬ፣ ከምስር፣ ከተለያየ ነገር የሰራ ነው። በጣም ቆንጆ የሆነ ለቁርስም፣ ለምሳም፣ ለእራትም አማራጭ እናደርገዋለን። ምንም የሚያሳቅቀን አይደለም ማለት ነው። ዩት ከዛ ከፈለገን በዚህ በቂጣችን እንደዚህ አድርገን መመገብ እንችላለን ማለት ነው። እስኪ እንቀምሳለን። እሺ፣ አሁን ቀምሰን እናያለን። በጣም በጣም ነው የሚጣፍጠው ነው። ሰርታችሁ ሞክሩት። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። አስተያየታችሁን ጻፉልኝ። አዲስ የሚሆናቸው ሰብስክራይብ እያረጋችሁ ቤተሰብ ሆኑ። ቻው፣ ደህና